ወደዚህ ወደዚህ ወደዚህ ወደዚህ ወደዚህ ወደዚህ። ከዛን ሶፋው ላይ ውጪ። አሁን ስሪ። አረቀይ ቆይ ቆይ ቆይ ቆይ ቆይ። ነይ ነይ ነይ ነይ ነይ። ቀሚስሽ ልክ አይደለም። ቀሚስሽ ልክ አይደለም። ሌላ ቀሚስ እንተን አርጊ ወይ ሸሚዝ አርጊበት። ምንድን ነው እንዳለ? ጥቁር ፓንት ወጣ ሆኖ። ጥቁር ፓንት አይደለም። ጥቁር ፓንት አይደለም። አሁንም ዛሬ ያሳየን ብለሽ ልትከራከሪ ነው። ፓንትሽ እየታየ ነው። ይቻላል። ጥቁር ፓንት አይደለም። እግዚአብሔርን እዚች ጋ ነው ያለችው። ልክ አይደለም። ፓንትሽ ይታያል። አይታይም እግዚአብሔርን አይታይም። ምን ልቀይርልሽ? እሺ ውጪ እና ስሪ። አይታይም። እሺ ውጪ እና ስሪ። ሁለት ሰርተሻል፣ አስራ አምስት ጨምሪበት። ልለፍ አይደል እንዴ? ታፕ ታፕ አርጉ እናንተ ታፕ ታፕ አርጉ፣ ታፕ ታፕ አርጉ። ላስደርግ ታፕ ታፕ። እኔ እንትን አልኩኝ። እንትን ስል ሂጂ፣ ሂጂ፣ ተቀጭ፣ ተቀጭ፣ ውጪ፣ ላይ ውጪ። ንገረኝ እሺ

ዝቅ በደንብ ዝቅ ሶስት አራት ኔትወርክ አጣፋ አቤት ዚል እኔ ፍቅር ዚል ዚል ዚል ይ አራት ነው የሰራሽው፣ አራት ነው የሰራሽው። ሰምተሽኛል? ቢራ ቢሮ አራት ስልክ ገብቶብኝ እኮ ነው ሆነ። እሺ፣ አረ በስመ አብ እግዚአብሔርን። ይሄው እኔ ግን ላይቭ ላይ ቁጭ ብዬ ስልክ የምትደውሉብኝ መድኃኒዓለም፣ እጃችሁን ይቁመጠው። ለምን እንትን አታረጊውም? ፍላይት ሞድ ለምን አታረጊውም? ሁለት ሁለት ነው ያለኝ እና አንዱን ነው ያልኩህ። አጋጣሚ በአንዱ አረ፣ ነገር ቂጠሽ ይታያል። ታይ። እሺ ማረንም ይታያል። ቡርቴ አራት ስሪ ስሪ። ይጂ ስሪ። እሺ ፓንት፣ ፓንት ልቀይር። አራት ቀይሪ። ጥሩ ነው አይረግሽው። ጥሩ ነው ፒኪኒ ነው። ይታያል እንዴ። አረ የሴትዮ ስሪ አንቺ ልጅቷን ግን ሆስፒታሉ ውስጥ ሰርጃ ታይማ ሳይምስባት ሂጂ። አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሁለት አስራ ሦስት አስራ አራት በቃሽ በቃሽ፣ ይበቃል። አንቺ አደለም ፓንት አለው ፈስሽ ይታያል ይፈሳል። አረ ሰዎች፣ አረ የሆነ ነገር አድርጉ። አረ በስማ ምን ተጎዳው? ሁለት ሺ አራት መቶ ሰው አላችሁ። ጀላ ብሉ። ታፕታፕ የማታረጉም ታፕታፕ የምታረጉ አመሰግናለሁ። ጊፍት ማሰጡ ሲያስጠሉ። ከየት እንደሚመጡ ደግሞ ልክ የሆነ ቅጣት ሲጀምር ይመጣሉ። ከዛም ከዚህም ብላ ኦዚ ትችላለ ማሬ ትችላለ ትችላለ ትችላለ። አየር ላይ ከየት እንደሚመጣ ፍቅር ኖርማል ወሬ፣ ኖርማል ወሬ ስናወራ ሁለት ሰው ነው አምስት ሰው ነው የሚያዩ። ልክ እንደዚህ የእንደዚህ አይነት ቅጣት ሲመጣ ዘጠና ምናምን ሆናችሁ ትመጣላችሁ። ሲያስጠሉ ሴሰኛ ሴሰኛ ብቻ ነው። አድሚት ማድረግ ስለማትፈልጉት ነው እንጂ እራሳችሁን፣ አድሚት ማድረግ ስለማትፈልጉት ነው እንጂ፣ ባለጌው እናንተ ናችሁ። እኛ ኖርማል እየተጫወትን እንዲያትመጡ ስብስብ ብላችሁ የምትመጡት እንደዚህ አይነት ነገር ለማየት ነው። አንደኛው ቅጣት ተናገሪ። አንደኛ ቅጣት ታታፓርጓ አ መሬት ላይ መባጋሩ ስንት ነው ያልሺው? አርባ ሻፕ። ሁለተኛው ቅጣት ኮልጌት መቀባት። ስቁጣሪዝም አንድ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሁለት አስራ ሶስት 14 15 16 17 18 19 20 በደንብ ዝቅበል፣ 21 22 23 24 25 26 27 28 29 30 31

ቴንክዩ ጋይስ ትሪፕል ለን። አሁን የቻላችሁትን ኮፍያ ጋይስ ታፕታፕ ታፕ እናድርግ። 2000 ሰው አለ። ታፕ ታፕ እናድርግ ጋይስ፣ 2000 ሰው አለ። 2000 ሰው ታፕ ታፑ። ብቻ አሪፍ ይሄዳል። ታፕ ታፑ። ብቻ አሪፍ ይሄዳል። ጋይስ 2000 ሰው አንድ ሰው ኮፍያ ስጡ። ኮፍያ ትሪፕል ለን ጋይስ፣ ትሪፕል ለን ይሆን ነገር ስጡ። ትሪፕል ለን ትሪፕል ለን ይሆን ነገር ስጡ። ቴንክዩ አቤላ፣ አቤላ ቴንክዩ ጋይስ፣ ትሪፕል ለን። ሰላሳ ሰከንድ አለ። 3000 መግባት ያቀተንም ሦስት ሺህ መግባት አያቅተንም። ታፕ ታፕ ይደረግ ጋይስ፣ እንቅጣት። እዚህ ራስ ካለፋን እንቅጣት፣ ጋይስ እንቅጣት። መኒገን አንድ ሰው አንድ መኒገን፣ ወገው በኢየሱስ አንድ መኒገን። ጋይስ አንድ መኒገን፣ አንድ መኒገን።